ኢትዮጵያውያን አትሌቶች ደምቀው ያሳለፉባቸው ሳምንታትን አሳልፈናል በተለያዩ ከሀገር ውጭ በተደረጉ ውድድሮች ላይ ኢትዮጵያውያን አትሌቶች ድል ቀንቷቸዋል ታሪኮችንም የሰሩበት ሳምንት ሆኖ ተጠናቋል በዚህ ሳምንት የተደረጉ ውድድሮችንና የኢትዮጵያን ባንዲራ ከፍ ያደረጉ አትሌቶችን በተመለከተ የተለያዩ ሀሳቦችን ልናነሳ እነሆ ተገናኘን። ሰላም ጤና ይስጥልን፣ እንደምን አላችሁልን ውድ ቤተሰቦቻችን? ይህ አዲስ አትሌቲክስ የዩትዩብ ቻናላችን ነው። የአትሌቲክስ መረጃዎችን በየቀኑ ወደ እናንተ የምናደርስበት ከዛ በተጨማሪ ደግሞ ትልልቅ ገድሎችን የፈጸሙ እንግዲህ ጀግኖች አትሌቶቻችንንም የምንዘክርበት ቻናላችን ነው። የተለያዩ የአትሌቲክስ መረጃዎችን ወደ እናንተ እናደርሳለን። ቆይታችሁን ከእኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በዚህ ሳምንት ከተደረጉ ውድድሮች መካከልና ኢትዮጵያውያንን ካስደሰቱ መረጃዎች መካከል አንደኛው የቺካጎ ማራቶን ነው። እንግዲህ በትልቅ ደረጃ የሚጠቀሰው ይህ የቺካጎ ማራቶን በዚህ ሳምንት ተደርጓል። በሴቶቹ ኢትዮጵያ ድል ቀንቷታል። ከድሉ በተጨማሪ ግን ታሪክም ተሰርቷል። በወንዶቹ ደግሞ ኢትዮጵያውያን አትሌቶች አራተኛና አምስተኛ ደረጃን ይዘው ሲያጠናቅቁ የኬንያውያን አትሌቶች ሁለተኛና ሦስተኛ፣ እንዲሁ ደግሞ ዩጋንዳዊው አትሌት በአንደኝነት ያጠናቀቀበት ውድድር ሆኖ ይጠናቀቀው የጠናቀቀው ሐዊ ፈይሳ ለኢትዮጵያ በሴቶቹ ውድድር ድንቅ ስራን ሰርታለች። በቺካጎ ማራቶን የገባችበት ሰዓትም የምንጊዜም የዓለማችን አምስተኛው ፈጣን ሰዓት ሲሆን ከኢትዮጵያውያን አትሌቶች ደግሞ የምንጊዜም ሁለተኛውን ፈጣን ሰዓት በማስመዝገብ ጭምር ነው። ይህንን ውድድር በአንደኝነት ያጠናቀቀችው ሐዊ ፈይሳ ይህንን ውድድር ስታሸንፍ ሁለት ሰዓት ከ14 ደቂቃ ከ56 ሰከንድ የገባችበት ሰዓት ነው። ይሄ ደግሞ ሰዓት በዓለም ታሪክ አምስተኛው ፈጣኑ ሰዓት ሆኖ ተመዝግቧል። ኢትዮጵያውያን አትሌቶች ከገቡበት ሰዓት ደግሞ ሁለተኛው ፈጣን ሰዓት ነው። ትዕግስት አሰፋ ብቻ ናት ከሐዊ ፈይሳ ቀድማ የገባቸው። ትዕግስት አሰፋ ሁለት ሰዓት ከ11 ደቂቃ ከ53 ሰከንድ የገባችበት ውድድር ለኢትዮጵያውያን የመንጊዜም ፈጣኑ ሰዓቱ እንደሆነ ይታወቃል። ሐዊ ፈይሳ ደግሞ ሁለት ሰዓት 14 ደቂቃ 56 የገባችበት ሁለተኛው ፈጣን ሰዓት ነው። አማኔ በሪሶ ሁለት ሰዓት 14 ደቂቃ 58 ሰከንድ ሶስተኛ ደረጃ ላይ የተቀመጠች ናት። ወርቅነሽ ደገፋው ሁለት ሰዓት 15 ደቂቃ ከ51 ሰከንድ፣ ሱቱሜ ያሰፋ ደግሞ ሁለት ሰዓት 15 ደቂቃ 55 በመሮጥ በኢትዮጵያውያን የሴቶች አትሌቶች የማራቶን ታሪክ ከአንደኛ እስከ አምስተኛ ፈጣን ሰዓትን ያስመዘገቡ ናቸው። ከአንደኛ እስከ አራተኛ ደረጃ የተቀመጡት ደግሞ በአሰልጣኝ ገመዱ ደደፎና በከሊል የሚሰለጥኑ ሲሆን አምስተኛ ደረጃ ላይ የምትገኘው ሱቱሜ በአሰልጣኝ ብርሃኑ መኮንን የምትሰለጥን ናት። በዓለማችን ላይ የሚካሄዱ ውድድሮች ከጊዜ ወደ ጊዜ ክብረ ወሰኖች ይሰባበራሉ። ይህም አትሌቶች፣ አሰልጣኞችና ካምፓኒዎች የተሻለ የአሰለጣጠንና ዲሲፕሊን በመከተል ውድድሮችን አጓጊ እንዲሆኑ የበኩላቸውን ሚናም ተወጥተዋል። በሀገራችን በኦሎምፒክ ታሪክ ክብረ ወሰንን በመሰባበር አትሌት ሻምበል አበበ ቢቂላን ስናነሳ በዓለም የማራቶን ከ2 ሰዓት 04 በታች በመሮጥም የመጀመሪያው አትሌት በመሆንም ኃይሌ ገብረስላሴን ጠቅሰን የዓለም እንግዲህ ተፎካካሪያችንን እናነሳለን። እንዲሁ ቀነኒሳ በቀለም በበርሊን ማራቶን በ2019 2 ሰዓት ከ01-41 በመግባትም በኤሉድ ኪፕቾጌ ተይዞ የነበረውን ሁለት ሰዓት ከ01 ከ39 ሰከንድን ለመስበርም በመቃረብ የኢትዮጵያ ክብረ ወሰን ሆኖ ተመዝግቦ ይገኛል። የዓለም የማራቶን ሪካርድ ባለቤት የሆነው ኬልቪን ኬፕቱም በ2023 በቺካጎ ማራቶን ላይ በአስደናቂ አጨራረስ 2 ሰዓት ከ00 ከ35 ሰከንድ በመግባት የቦታውና የዓለም ክብረ ወሰንም ሆኖ መመዝገቡ የምናስታውሰው ጉዳይ ነው። ዋናው ሐሳባችን፣ በትራክ ድንቅ ብቃቱን ሲያሳየን የነበረው ዩጋንዳዊው ጃኮብ ኪፕሊሞ በአጭር ጊዜ ወደ ጎዳና ውድድሮች በመምጣትም ውጤታማ አትሌት እየሆነ ያለ ሲሆን በመጀመሪያው የለንደን ማራቶን ውድድርም 2 ሰዓት ከ03 ከ37 ፈጣን ሰዓት በመግባትም ድንቅ ብቃቱን አስደምሞ ነበር። ከዛ በፊት በባርሴሎና ግማሽ ማራቶንም 56 ከ42 በመግባትም የዓለም የጎዳና ውድድር ላይ ቁጥር አንድ እና በማራቶንም ስድስተኛ ደረጃ ላይ ተቀምጦ ነበር። አካሄዱን ለተመለከተ ምናልባት በቺካጎ ማራቶን ላይ ከሁለት ሰዓት በታችም ሊገባና የዓለማችን የመጀመሪያው ሰው እንደሚሆንም ግምቶች ሲወጡለት ነበር። ለዚህ ውድድር ሲልም በቂ ዝግጅት ለማድረግም ራሱን ከዓለም ሻምፒዮና አስር ሺህ ሜትር ውድድር ያገለለው ኪፕሊሞ ሌሞ ትኩረቴን በሚገባ እዚህ ውድድር ላይ አድርጌያለሁ ብለው ሲጠቅስም እንደነበር ይነገራል። በውድድሩ እየተለየ የሚያደርገው የአምናው ዲፌንዲንግ ሻምፒዮን ሁለት ሰዓት ከ02 ከ44 በመግባትና በማራቶን ከዓለም በሁለተኛ ደረጃ ላይ ያለው ጆን ኮሪር የአምናው አሸናፊነትን ለመድገምም የሚሮጥበት ውድድር እንደነበር በርካቶች ይጠብቁት ነበር ነበር በ2024 የቶኪዮ ማራቶን 2 ሰዓት ከ02፡55 የሮጠው ሌላኛው ተፎካካሪ ኬንያዊው ቲሞቲ ኪፕላንጋትም ይህንን ውድድር ላይ ከሚጠበቁ አትሌቶች መካከል አንደኛው እንደነበር በርካቶች ያነሳሉ የቺካጎ ማራቶን በተለይ በወንዶቹ በርካቶች የሚጠብቁት ነበር ከ2 ሰዓት ከ04 ደቂቃ በታች እንግዲህ ሰዓት ያላቸው ብዙ ተሳታፊዎች የተሳተፉበት ውድድር ነው። ጆን ኮሪር 2 ከ02 ነው ያለው። ቲሞቲ ኪፕላንጋትም 2 ከ02 55 አለው። አሞስ ኪፕሩቶ እንዲሁ ደግሞ ኮቱት፣ በሺር አብዲ፣ ጃኮብ ኪፕሊሞ፣ እነዚህ በጣም ፈጣን ሰዓት የነበራቸው ተወዳዳሪዎች ነበሩ። በቺካጎ ማራቶን ዩጋንዳዊው አትሌት ሲጠበቅ የነበረው ጃኮብ ኪፕሊሞ ግን በ2 ሰዓት ከ02 ከ23 በሆነ ሰዓት ውድድሩን ያሸነፈ ሲሆን ኬንያዊው አትሌት አሞስ ኪፕሩቶ ደግሞ 2 ሰዓት ከ03 54 በሆነ ሰዓት በሁለተኛ ደረጃነት አጠናቋል። በሴቶቹ ምድብ ቅድም እንደገለጽኩት ኢትዮጵያዊቱ ሀዊ ፈይሳ የ2025 የቺካጎ ማራቶን አሸናፊ ሆናለች። አትሌት ሀዊ ፈይሳ በዓለም ታሪክም አምስተኛ የሆነውን ፈጣን ሰዓትን በማስመዝገብ ነው ውድድሩን ያሸነፈችው። ሌላኛው ኢትዮጵያዊት አትሌት መገርቱ አለሙ ሁለት ሰዓት ከ17 ከ18 በሆነ ሰዓት ውድድሩን ሁለተኛ ደረጃ በመያዝም ማጠናቀቅ የቻለችበት ውድድር እንደሆነ ነው የተመለከትነው። በኢትዮጵያውያን በኩል በወንዶቹ አምስተኛ ደረጃ ላይ ሁሰይዲን ሙሐመድ ሁለት ሰዓት ከ0450 ሰይፉ ቱራ ደግሞ ስድስተኛ ደረጃ ላይ ያጠናቀቀበት ውድድር ነው። በኢትዮጵያውያን በኩል እየተመለከት ነው። ሌላኛው ከዚሁ ጋር በተያዘ ደግሞ የዓለም አትሌቲክስ እንግዲህ የውድድሩ የበላይ አካል የሆነው አካል የዚህ የውድድር ዓመት ፈጣን የሚባሉ ወይም ደግሞ በአጠቃላይ እስከዛሬ ድረስ በወንዶችና በሴቶች በግማሽ ማራቶን ሪከርድ ያስመዘገቡና እስካሁንም ድረስ የግማሽ ማራቶን ሪከርድ ሆነው የተቀመጡ እንግዲህ አትሌቶችን ስም ዝርዝር ይፋ አድርጓል። በዚህ መሰረትም በአንደኛ ደረጃ ላይ የተቀመጠችው የእኛዋ አትሌት ለተሰንበት ግዳይ አንድ ሰዓት ከ02 ከ52 የገባችበት ሰዓት በአንደኛ ደረጃ አስቀምጧታል። ቫሌንሲያ ላይ 2021 ላይ የሰበረችው ሪከርድ ነው እስካሁንም በሪከርድነት የተቀመጠው። ሁለተኛ ደረጃ ላይ የተቀመጠችው ደግሞ ኬንያዊቷ አትሌት የሆነችው አግነስ ጀቤት ኒጌቺ እንግዲህ በቫሌንሲያ 2024 ላይ ነው ይህንን ውድድር ደግሞ ማሸነፍ የቻለችው። አብዛኞቹ ሪከርዶች የተመዘገቡት በቫሌንሲያ በተደረጉ ውድድሮች ላይ ነው። ሦስተኛ ደረጃ ላይ የተቀመጠችው ለምሳሌ ሪከርዱን ያስመዘገበችው ፎቶን ተስፋዬ ናት፣ ኢትዮጵያዊቱ አትሌት። እሷም ደግሞ ቫሌንሲያ ላይ ነው 2024 ይህንን ሪከርድ የሰበረችው ሦስተኛ ፈጣን ሰዓት ተብሎ ተቀምጧል። አራተኛ ደረጃ ላይ የተቀመጠችው ኬንያዊቱ አትሌት ሊሊያን ናት ቫሌንሲያ ላይ 2024 እንዲሁ አምስተኛ ፈጣን ሰዓት የተባለው የዓለም ዘርፍ የኋላው ነው። ኢትዮጵያዊ አትሌት በቫሌንሲያ 2021 ላይ አምስተኛ ደረጃ ላይ አስቀምጧታል ፈጣን ሰዓት በመሆን። ሌሎቹ ተወዳዳሪዎች በኢስታንቡል 2021 ላይ ሩት የተባለች ኬንያዊ አትሌት ስድስተኛ ደረጃ ላይ ተቀመጠችበትን ውጤት አስመዝግባለች። ኢትዮጵያውያኑ ግርማዊት ገብረ እግዚአብሔር ስምንተኛ ደረጃ ላይ ተቀምጣለች። እንዲሁ ደግሞ እጅጋየው ታዬ ዘጠነኛም ጽጌ ደግሞ ገብረ ሰላማ አስረኛ ደረጃ ላይ በሪከርድነት የተመዘገቡ ሰዓቶች ናቸው። እነዚህ በግማሽ ማራቶን ፈጣን የሚባሉ ሰዓቶች ናቸው። በወንዶቹም ጃኮብ ኪፕሊሞ ነው በአንደኝነት የተቀመጠው በባርሴሎና 2025 ላይ ነው የተመዘገበው በ56 ደቂቃ ከ42። ከዛ በተጨማሪ ግን ዮሚፍ ቀጀልቻ በቫሌንሲያ 2024 ላይ 57 ከ30 የገባበት ሁለተኛው ፈጣን ሰዓት ሆኖ ተመዝግቦለታል። ሌሎች ኢትዮጵያውያን አትሌቶች አራተኛ ደረጃ ላይ ሃጎስ ገብረ ህይወት ቫሌንሲያ 2023 ላይ 53 ከ41 የገባበት ፈጣን ሰዓት ነው። ሰለሞን ባረጋ ቫሌንሲያ 2023 ላይ 57 ከ50 የገባበትም እንዲሁ ፈጣን ሰዓት ተብሎ አምስተኛ ደረጃ ላይ የተቀመጠበት ቁጥሮችን ነው እየተመለከተን የምንገኘው። እነዚህ በግማሽ ማራቶን እስካሁን ድረስ በሪከርድነት የተያዙ እንግዲህ ቁጥሮች እንደሆኑና ሰዓቶች እንደሆኑ የተገለጸው ኢትዮጵያውያን አትሌቶች በነዚ በእነዚህ ውድድሮች ላይ ጥሩ ቁጥር እንዳላቸው ነው የተመለከት ነው። ውድ ቤተሰቦቻችን የአዲስ አትሌቲክስ የዛሬ ፕሮግራማችን ይህንን ይመስል ነበር። ስለ ተከታተላችሁን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን እንገናኛለን። ከአትሌቲክስ ጋር የተያዙ የተለያዩ ዜናዎችን እንዲሁ ደግሞ ጀግነች አትሌቶቻችን ከዚህ በፊት የሰሯቸውን ትልልቅ ደግሞ ስራዎችን በዶክመንተሪ መልክም ወደ እናንተ የምናደርስበት ፕሮግራም ነው። ለዛሬ ግን ስላደመጣችሁኝ ከልብ አድርገ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ምመኛለሁ።